ቤተሰቦች ዛሬ ጨረቃዎቹ መጥተዋል። በመጀመሪያ እንኳን ደህና ገባችሁ እያልኩኝ በዱባይ ምድር ላይ ብዙ አዳዲስ ነገሮችን ብዙ በህይወታቸው ላይ የተቀየሩ ውሳኔዎችን ይዘውልን መጥተዋል። እንደዚሁም ደግሞ ቡራ ከሴቶች ያማረረኝን ነገር ፍትህ ለወንዶች በማለት ድምፁን አሰምቷል። ዱባይ ላይ ሆኖ ማለት ነው። እኔ ግን ሀይሚዬ በጣም አሳዘነችኝ። የምር እንደው የደስታዋ ቀን ደስታዋን የሚያበላሽ ሰው የሚሆን ምንም አያጣትም፣ ምቀኛ አያጣትም። የምር እንምላችሁ ቤተሰቦች የተሰማኝ ስሜት ልክ ሀይሚን ሳይ በቃ ሁላችንም ጋር ያለ ነገር ነው። ሲቀጥል ደግሞ ያው ሲበሩ ያለውን ሁኔታ ለሀይሚዬ የመጀመሪያ እንደመሆኑ መጠን ሲበሩም ያለውን ሁኔታ የተወሰነ ቪዲዮ አሳይተውናል። ከመጀመሪያ ግን ከሙሽዬ ልጀምር መልእክትም ስላለው ማለት ነው እና እኔ ሙሽ ጋር ሄጄ ቪዲዮ አይቼ ስቄ እና ሀይሚ ጋር ስመጣ ማለት ነው። በሳቅ ነው የጀመርኩት፣ ግን በኋላ ላይ አሳዘነች። የምር ነው የምላችሁ። ምክንያቱም ስሜቱን እኔ ሳቅ እንደው ምንድን ያልኩት ወይኔ እቺ ልጅ ግን ከሰው ምቀኛ ስትድን ወይንም ራሷን ስትጠብቅ ስታመጥ ደግሞ የተፈጥሮ ምቀኛ መጣባት፣ እንዲ ወይኔ ምቀኛ ምን ያህል ነው የሚወዳት እያልኩ ነበር ሁላና ቤተሰቦቼ ሙሽዬ ጋ ስመጣ እንግዲህ መልእክቱ ሀይሚና ቡራ በጣም ወዳችኋለሁ፣ በሰላም ተመለሱ። በጣም የሳቀይ ነገር ደግሞ እኔ ጥላችሁ መጠላታችሁ ምናምን በጣም ስላማረረኝ አለች ሙሽዬ። ዱባይ እንዳትጣሉ፣ የኢትዮጵያ ሲገቡ ግን ተጣሉ፣ ችግር የለውም እኛ አለን እኛ ከጎናችሁ ነን፣ እንመክራለን፣ እንቆጣለን ስትል እንዴት እንደሳኩኝ። ወይኔ ጥል በቀጠሮ ነው እንዲያልኩኝ ማለት ነው እና ለማንም ሀይሚና ቡራ ከዚህ በኋላ እጅና ጓንት ናቸው። የምን መጣላት የምን መደባበር የምን መኳረፍ ወፍ ከዚህ በኋላ እንደዛ ብሎ ነገር የለም። በህይወታቸው ላይ ደግሞ ብዙ ውሳኔዎች ተቀይረዋል። ዱባይ ላይ ሲመጡ ሀይሚዬም ቡራም የተለያየ ውሳኔዎችን ተናግረዋል። ስለ አራቱ ልጆችም ጭምር ውሳኔያቸውን አሳውቀዋል። ቤተሰቦች በመጀመሪያ ግን ኤርፕሌን ውስጥ ሆነው ያለውን ስሜት ስመጣላችሁ፣ ሀይምዬ መጀመሪያዋ ነው እንደምታውቁት ሁላችሁም ውጭ ሀገር ያላችሁ ለመጀመሪያ ጊዜ ስበሩ የሚሰማችሁ ስሜት፣ ለመጀመሪያ ጊዜ ብቻ አይደለም ብቻ፣ በተለያየ ጊዜ ስትሄዱ መጀመሪያ ሲነሳና መጨረሻ ላይ ሊያርፍ ሲል ያለው ስሜት በጣም ነው ከባድ ነው። ብቻ ሀይምዬ በጣም ፈርታ ነበር። ፊቷ ላይ ያስታውቅባታል፣ አይኗ ምናምን፣ ፊቷ ባንዴ ነው ቅይር ያለው። ግን ቡራ ማለት ነው የስራህን ይስጥህና ሀይሚን አስበላታለሁ ብለህ ቪዲዮ እሷን ይቀርጻለሁ ብለህ እራስህ ተበላ ማለት ቡራም ራሱ ፈርቶ ነበር ከምታስቡት በላይ ግን አንዳንድ ጊዜ ከአብራሪዎቹ ራሱ ይሁን ከኤርፕሌኑ ይሁን የተለያየ ነው። ቤተሰብ ለምን አሁን ኢትዮጵያን ኤርላይን ስትሄዱ እንደዚ አይነት ስሜት አይሰማችሁም? የምሬ ነው። ስለ ስለሞከርኩትኝ ኢትዮጵያን ኤርላይን፣ የዱባይ ኤርላይን፣ ሌላም የተለያዩ ኤርላይን ሞክሬያለሁ። ግን የኢትዮጵያ ኤርላይን በጣም አሪፍ ነው። ኦር ወይ ከአብራሪ ነው ወይ ደግሞ ከራሱ ከኤርላይኑ ነው። አንድም የሄድኩበት አለ፣ እኔ በጣም ነው የምጠላው እሱ። ለምን የኢትዮጵያ ባስ ነው የሚመስለው ማለት ሲወርድም ሲሄድም በጣም ነበረ የሚያስፈራው። ግን ያው እንደ ቡራ እኔም ራሴን ሸውጄ ለጥ ብዬ ተኛው። ግን አይመከርም። ስትሄዱ ምናምን እንደዚህ ኤርፕላን ላይ ስትሄዱ መተኛት አይፈቀድም። ማለት አይፈቀድም ሳይሆን አይመከርም። በአጠቃላይ ለምን የሆነ ነገር እንኳን የሆነ አደጋ እንኳን ቢደርስ እንዴት ራሳችሁን መከላከል እንዳለባችሁ ያስተምራሉ። ገባችሁ አይደለ? ማለት እንዴት ዘላችሁ መውረድ እንዳለባችሁ ምን ምን ማድረግ እንዳለባችሁ። ስለዚህ አንድ ሰው ከተኛ ደግሞ ያን ነገር ማድረግ አይችልም። ለዛም ደግሞ አንዳንድ ጊዜ አይፈቀድም። ታውቃላችሁ ቡራ ግን ጥብሎ ብሎ የሄደው ሄደው፣ ሀይሚዬ ግን የኔና ታሳዘነች። የምር ነው ምላችሁ፣ ምክንያቱም ብዙ ሴቶች ጋር ያለ ነገር ነው ይሄ ነገርና ተፈጥሮ ላይ ነኝ በቃ። ኤርፕሌን ለመተኛት ፈልጌ አልተኛሁም አልቻልኩም። በጣም እያመመኝ ነበር አለችና ታውቃላችሁ ሴቶች ምን ያህል ከባድ እንደሆነ ምን ያህል እንደሚያነጫነጭ። በርግጥ ከሴት ሴት ሊለያይ ይችላል ሕመሙ ያለው ስሜት በቃ ጥፍራችሁና ጸጉራችሁ ብቻ ኮ ነው ማያማችሁ። ከዛ ውጭ ሙሉ አካላችሁ ሙሉ ሰውነታችሁ ምንም የሚቀር ነገር የለም። አንዳንድ ጊዜ እንዴት ነው ልክ እንደ ነፍሰ ጡር የሚያደርጋችሁ ላይ ይሆናል። እህል ሊያስጠላችሁ ይችላል። ሽታው ራሱ ማሽተት ላትፈልጉ ትችላላችሁ። አጠገባችሁ ምናምን ሲጠቀሙ ኦር ደግሞ ያነጫነጫችኋል። እንደዚ አይነት ነገር ነው ያለውና ሃይሚዬን በቃ ተረደኋትኝ ሳልኋትኝ የኔ እናት አሳዘነች። ግን ማለት ደስታዋን እንድታጣጥም ሳታጣጥም፣ እውነት ዱባይ ደግሞ ሄደኩ ቡራን የዋኛለሁ አንቺ ምናምን እያለ ሲያበሽቃትኝ ከዛ በላይ ግን እኔ ህመሙን የታየ ሃይሚዬ ግን ድብር አላትኝ ምር ነው ምላችሁኝ ምን አለ የሰው ሰው ምቀኞችን ስትገላግ የተፈጥሮ ደግሞ እንዴት መጣብሽ እያልኩ ነበር። ግን ያው የተፈጥሮ ጉዳይ ስለሆነ ቡራ ደግሞ ሙድ እያስገባት እንደሆነ ሚስጥር አወጣች። ሀይሚ ያው እንደዛ ማለት የለብም። እኛ ወደን ፈቅደን አይደለም ያመጣ ነው እና ለምን በለሷን በላችሁ ማለት አትችልም። ገባ እና ምናልባት በነገራችን ላይ ማለት ኤሌክትሪክ በኤሌክትሪክ ይቅርታ፣ ይህንን ስሜት ለወንዶች እንዲሰማቸው ወይንም እንዲያውቁ ስሜቱን በኤሌክትሪክ የተዘጋጀ ነገር አለ የሆነ እንዴት ነው ብቻ አላቅም ስሙን። እና እሱን ነገር ሀይሚ አንድ ቀን ሀይሚ ማን ቡራ ላይ አድርገሽ ቪዲዮ እንድሰሪልኝ ይፈልጋል። ቤተሰብ ላይክ እና ሸር ያደርጋቸሁ ሀይሚ ጋ ደርሶ ኢትዮጵያ ላይም አለ የተለያየ አለም ላይ ያለ ኢትዮጵያ ውስጥም አለ እና እሱን ነገር አንድ ቀን ቡራ እንዴት እንደሚያም እንዴት እንደሚያደርግ ለዛውም እኮ ማለት ነው። አምስት ፐርሰንት ነው ማለት የራስ ምታቱ መነጫነጩ የሆነ የምግብ ፍላጎት ምናምኑ እሱን እሱን እኮ አያካትትም። በነገራችን ላይ ይሄ ህመሙን ብቻ ነው ስሜቱን የሚያሰማቸውና ቡራ ላይ ሞክሪው፣ በቃ ቡራ እንደዛ አርግሽ ቪዲዮ እንድትሰሪበት ፈልጋሉ ቤተሰቦቼ። ሀይሚ ጋ ደርሱልኝ ፕሊዝ፣ ፕሊዝ ሀይሚ ጋ ደርሱልኝ። እና ቡራም ነዛ ነው ዱባይ ምድር ላይ ወጥቶ እንግዲህ፣ ምንድን ነው ታዲያ እኛ ምን እናርግ፣ በቃ አትነጫነጩብን፣ አስቸገራችሁን፣ እኛ እኮ ተጠበስን፣ እኛ አይደለም እኮ የሰጠናችሁ እያለ ነበረ። እና ቡራ አንድ ቀን ይሄን ስሜት ማለት ነው እስኪ ሁላችሁም ላይክ አርጎ እስኪ ፈታት አድርገን ሀይሚዬ፣ ይሄን ኤሌክትሪክ አመታ ማለት ነው አለ ኢትዮጵያ ውስጥ ቡራ ላይ አድርጋ ያለውን ስሜት እንዴት ነበረ? ምንድን ነበረ? ዱባይ ላይ ምን ነበር ያልከኝ ብላ እንድትጠይቀው ፈልጋለሁ እንደኔ ማለት ነው። እና ሁሉም ወንዶች በነገር ሸ መቅመስ አለባቸው ብዬ ነው ማስበው። ምክንያቱም እኛ የቻልንን ነገር እነሱ አያውቁት አይገባቸውም። ምክንያቱም ቤተሰቦች እኛ በጣም ጎበዞች፣ ጀግናች ነን ከእነሱ አንጻር፣ ከዚህ ከህመሙ አንጻር ማለት ነው እኛና ቡራ እንግዲህ በቃ ልጁን ውለድ ልጅ ወርድ እይተዋል ስላሉ ሰምቻለሁ። ልጃችንን ውለድ ውለድልኝ አላት በአጭር አማርኛ ቤተሰቦች። እና ሀይሚዬም ካሳድግ ወልዳለው ብቻ ወላልዱን አሳኝም ሀይ ሀይሚዬ ግን እንደምን ነካሽ የሚወልደው እኮ ሴት ነው፣ እና እሱ አስፈላጅ ነው። በቃ ብሩኬ ወስኗል፣ ወንድ ልጅ ቆረጠ ቤተሰቦች፣ የመጀመሪያ ልጅ ይወለድ ምክንያቱም ከአንቺ መጠበስ ከአንቺ መታመም ከአንቺ መነጫነጭ አይብስብኝም፣ ስለዚህ ልጁን ዱባሪዩ እያለ ነው እንግዲህ የመጀመሪያ ልጃቸው እንዲወለድ ይፈልጋል። ሀይሚዬ ደግሞ ሲመስለኝ የሆነ እንዴት ነው የሆነ ነገር እያደረገች ነው ስላችሁ፣ ቤተሰቦች የሆነ ነገር ስላችሁ፣ ከዱባይ የተሻለ ሀገር የሆነ ቦታ አለ አደለን? ኢሮፕ ነገሮችን እያሰበች ነው ቡራን እያለች ነበር እና ከዚህ የበለጠ ከባድ ቦታ ላይ ወስድሃለሁ ቀጣይ ታያለ ብላ ቃል ገብታለታለች። ያን ጊዜ ምናልባት ከተጀመረ አሁን ጾም ነው የሚባል ነገር የለም። ቤተሰብ እና የዛን ሰዓት ላይ ይጀመርና ልጁ የሆነ ሰዓት ላይ ዱብ ይላል ትላላችሁ። ሰርጉን እንግዲህ ፋሲካ ላይ እንጠብቅ፣ ቡራ እንዲወለድ ከፈለግክ ማለት ነው በመጀመሪያ ሰርጉን አፈጣጥን። ከዛ በኋላ ነው እንግዲህ ልጁን መጠየቅ ያለብህ አይደል? እንዲህ በተለይ ለሀይሚ ለቅመማ ካሰብክ ማለት ነው። ለማንም ዱባይ ላይ የሚገርም ጊዜ እያሳለፉ ነው። የሚገርም እነሱ ማግኘት ከፈለጋችሁ ያው ነጻ ነው ማለት መንገዱ ፍሪ ነው ብሏችኋል ቡራ እኛ ማግኘት ትችላላችሁ ብሏል። ሀይሚዬ እንግዲህ ያው ትናንትም ታማለች፣ ዛሬ ማሟታል። እንግዲህ ዋናውን ሳትዋኝ እንዳትመለሽ። የፈለገ ጊዜ ውስጥ ይውሰድ ሰባት ቀን ነው ወይም ኦር ደሞ አምስት ቀን አራት ቀን እንደ ሰውዬው እንደ ሰዎች ይለያያል። ሀይሚ ግን ቀጫጫ እና የሆነ እንዴት ነው ቀጫጫ ስለሆነች የሚቆይባት ነገር አይመስለኝም እና የተወሰነ ጊዜ ነው የሚቆየው። ስለዚህ የጠበቀውን ቀን ይጠብቅ። ዋና ሳትዋኝ ቅብጥ ሳትበት እንዳትመጭ፣ ምክንያቱም ጋብዞ ሻረልየቹ። ስለዚህ በደንብ ቅብጥ በበት። ሀይሚ የኔ እናትና ወራ ደግሞ ቻላትኝ ሰምትሃል እና ግን ደስ የሚል ቆይታ ነበረ። ሁለት የሚያምሩ ውቦች፣ ሁለት እርግቦች ነጫጭ እርግቦች ትላላችሁ። ቤተሰቦች እንደኔ ደስ ያላችሁ ላይክ ባይ ባይ።